ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እስከ ዛሬ የሰራሁላችሁ ቃላቶች ነበር። ዛሬ እነዚህን ፊደላቶች ከግራ ወደ ቀኝ፣ ከላይ ወደ ታች እና ከቀኝ ወደ ግራ አነብላችኋለሁ። እነዚህን ከሀ እስከ ሰ አለ። እዚህኛው ጋር ደግሞ ከሸ እስከ ነ ያሉትን ቃላቶች በደንብ አነብላችኋለሁ። ፊደል ላይ ላላችሁ ልጆች፣ ቃላት ላይም ያላችሁ ልጆች፣ ንባብ ላይም ያላችሁ ልጆች በደንብ ይጠቅማችኋል። ሰው በደንብ ተከታተሉኝ። ከኔ ጋር መማር የምትፈልጉ ልጆች ኦንላይን፣ ዋትሳፕ፣ ቴሌግራም፣ ኢሞ ማናገር ትችላላችሁ። በፍቅር መማር ትችላላችሁ። በፍቅር አስተምሯቸዋለሁ። ብዙ ጊዜ ሁልጊዜ የምለው ከአጭበርባሪዎች ራሳችሁን ጠብቁ ነው ምለው። ዳይ አሁን ወደ ትምህርታችን። ሀ ነው ሀ ሁ ሂ ሀ

ሸ ይሄኛው ሹ ሹ ቁ ቡ ቱ ቹ ሁ ኑ ኑ ሁ ቹ ቱ ቡ ቁ ሹ። ተመልከቱ አሁን ሁለተኛ ፊደሎች ተመሳሳይ ናቸው፣ ማለት ድምጻቸው ተመሳሳይ ነው። ጎናቸው ላይ ቅጥል አለ። ከዚህ በፊትም አስተምራችኋለሁ። ሶስተኛ ፊደሎች ሺ ቂ ቢ ቲ ቺ ሂ ኒ

ሰ ከዛ ሸ ቀ በ ተ ቸ ሀ ነ። ቀጣይ ደግሞ ቀሪዎቹን እሰራላችኋለሁ ማለት ነው። እንግዲህ ፊደል ላይ ያላችሁ ልጆች፣ ቃላት ላይ ያላችሁ ልጆች ከግራ ወደ ቀኝ ከዚህ ወደዚህ ዚህ ስለሚያስቸግራችሁ የተወሰነ እናንተም አብራችሁትን ለማመዳላችሁ ሰው ከኔ ጋር መማር የምትፈልጉ ልጆች፣ ኦንላይን መማር የምትፈልጉ ልጆች ስልክ ቁጥር እዚህ ጋር ላስቀምጥላችሁ መሰለኝ ጋር ላስቀምጥላችሁ። ያው ሌላም ቪዲዮ ላይ አለ ግን እዚህ ላስቀምጥላችኋለሁ። ችግር የሌለው ምን አደርጋለሁ? ይሄን አድርግና ጋብ ሰጠውና መጨረሻ ላይ ስለሆነ ሁለት ሃምሳ አንድ እየጻፈ አይደለም አስቦ ነው ዘጠኝ ሰማንያ ሰባት ሀያ ስምንት አርባ አንድ ዘጠና አንድ እዚህ ስልክ ቁጥር ላይ የደውላችሁ መማር ትችላላችሁ። ከኔ ጋር መማር ያው ሳስተምር ነኝ፣ ቢያንስ አንድ ተማሪ ቶሎ ፊደላቶቹን መቻል አለበት። ቶሎ ስላቱ ያስፈራራቸዋል አይደል? እኔ ጋር የሚመጣ ተማሪ ፓንዶር ውስጥ ፊደል ይችላል። እንግዲህ እንደ እና እንደምታዳምጡት ልጆች አላችሁ፣ ለማሰላችሁ ነገር አለ። ልዩ የሚያደርገው ጉግስ ተማሪዎች አሉ፣ እኔ ጋር የሚማሩ እነሱን። አንዳንድ ተማሪ መድብላችኋል። አንዳንድ ልክ እኔ ጋር ስትመጡ 24 ሰዓት እነሱ ፖሊስ ያስቀምጡላችኋል፣ ቴሌግራም ላይ ወይም ኢሜል አንዳንድ ተማሪ እኔ ጋር ስትመጡ ቀለል ይላችኋል ማለት ነው። ሰው እንደዛ አደርግላችኋለሁ። ይህን ይመስላል። ይመቻችሁ። ሀገራችንን ሰላም ያድርግልኝ። እወዳችኋለሁ። እናንተም ራሳችሁ እየጠበቃችሁ ሰው ጊዜው አሁን ከባድ ነው። ኑሩልኝ። አመሰግናለሁ። ደህና ሁኑ።